በእናንተ ፊት የቆምኩት እግዚአብሔር ብዙ ነገር አድርጎልኝ ነው። ጌታ ስሙ ለዘላለም የተባረከ ይሁን። መጀመሪያ የሚመሰክረው እዚህ እውነት እዚህ ቦታ ላይ ከእናንተ ሕይወት መቃጠል ያለበት ነገር ጻፉ ሲባል የሚጻፈው ቀላል አይደለም። በእውነት እግዚአብሔር ለእኔ ታምር ነው ያደረገልኝ። እግዚአብሔር ስሙ ይባርክ። ጌታ ስሙ ከፍ ይበል። እና የመጀመሪያ ምስክርነቴ ቤተሰቦቼ ተለያይተው ሰባት ዓመታቸው ነው። እናትና አባቴ ማለት ነው። በእነሱ ምክንያት ወንድሞቼ፣ እህቶቼ ሁሉ ተለያይቶ ነው የምኖሩት እና ሁሌ ይጨንቀኛል። እኔ ታላቅ ልጅ ነኝ ቤት እና ሁልጊዜ ይጨንቀኛል። ከዚህ መሄድ ብዙም አልችልም፣ አልሄድም፣ ግን ሁልጊዜ በስልክ አወራቸዋለሁ እና ፍርድ ቤት ሄደዋል። ቀበሌ፣ ቤተ ክርስቲያን፣ ሽማግሌም ሁሉ አቅቷቸው ለእነሱ ነገር ትተዋል። አሁን ተጣልተው ፖሊስ ጣቢያ ከሄድኩኝ ፖሊስ ጣቢያ ደውዬ ፖሊሶችን አግኝቼ እናንተ ለምንድነው ማታስታርቁ ብዬ ስጠይቅ የእናንተ ቤተሰብ ነገር እግዚአብሔር ከሰማይ ከወረደ እንጂ መታረቅ አይችሉም ወይም አንዳቸው በሞት ይለያሉ ይላሉ። ከዛኔ ይሄ ትንቢት በእኛ ቤት ላይ አይሆንም፣ የኔና አባ የኔ አባትና እናቴ ይታረቃሉ እያልኩ ሁልጊዜ አለቅሳለሁ። እዚህ ቦታ ሲመጣ ሁልጊዜ ቤተሰቦችን የበተነ መንፈስ ይቃጠል እያልኩ ሁልጊዜ ነው ጽፌ የሚሰጠው። እና 2016 ይሄ በቃ የመጨረሻ የምትሉትን ነገር ቃጠል፣ ከህይወቴ አይሻገር የምትሉትን ጻፉ ስል አንደኛ የሚኖርበት ቤት መጨረሻ ሰው የሚኖርበት አይደል፣ ጎርፍ መሀል ነው የሚኖረው። ያ አንደኛ ብዬ የቤተሰቦችን አንደኛ ይህንን ሁለተኛ አድርጌ ጽፌ ከዛ ሶስተኛ ደግሞ ብዙ ነገር ነው የጻፍኩት እና ተራ በተራ ጽፌ የማልፈልገውን ነገር አተቃጠለ የሚፈልገውን ነገር ደግሞ ጻፍኩት። እግዚአብሔር ስሙ የተባረከ ይሁን እና ከዚህ ፍቃድ ወስጄ አሁን 2017 ማለት ነው ፍቃድ ወስጄ ወደ ቤተሰቦቼ ከዚህ ጸልዬ በቃ እግዚአብሔር አምላክ ተአምር ሆኖ እዚህም ለምስክርነት ይቆማለሁ። ምክንያቱም በእኔ አቅም እንደማይቻል አውቃለሁ። ክርስቶስን ይዤ ከሄድኩ ደግሞ እንደሚሆን መቶ ፐርሰንት እርግጠኛ ነበርኩ። ጌታ ስሙ ይባረክ እና እግዚአብሔር ይመስገን። ሁልጊዜ ቃል ያወጣ ነበር በእውነት አንድ ቀን እሱ የሚያወጣ የሚነግረኝ ቃል በህይወቴ ይፈጸማል። እኔ አልቆምኩም እንጂ በእውነት ብዙ ነገር ነው የሆነልኝ። ጌታ ስሙ ይባረክ እና ይዤ ሄርኩኝ እናትና አባቴን በመካከል ገብቼ ጌታ ሆይ ንግግርም አልችልም ብዙ እውቀትም የለኝም፣ እውቀት ያንተነ ታምር ስራ ብዬ ይዤ እግዚአብሔርን ሄርኩኝ እናትና አባቴ ታረቁ። ደስ ባርክ እውነት ተአምር ነው እና እንዴ አንቺ ኢየሱስ ነሽ እንዴ እንዴት ሆኖ ነው የሚታረቁ ጎረቤት ምን እሷ እግዚአብሔር ናት እንደምታስታርቀው ለዓለም እምቢ ያሉት እንዴት ይታረቃሉ እግዚአብሔር ያደርጋል እኔ ክርስቶስን ይዤ መጥቻለሁ ቤተሰቦቼ አይለያዩ እስቲ እሱን ይዘሽ ከመጥተሽ ከሆነ እስቲ ይስራልሻሉ እውነት ታያላችሁ ይሆናል አልኩ ጌታ ስሙ ይባረክ። ታረቁ። ምስጋና አውጥቼ እነዚያ አይታረቁም ያሉ ሁሉ በምስጋና ተካፍለዋል። ጌታ ስሙ ይባረክ። ጌታ ስሙ ለዘላለም የተባረከ ይሁን። አሁን አብሮ ቸርች ይሄዳሉ፣ አብሮ ለቅሶ ይሄዳሉ። ለእኛ ቤተሰብ ታምር ነው። ጌታ ስሙ ይባረክ። ሁለተኛ የሆነልኝ ነገር እና እዚህ ጎርፍ ውስጥ ነው የሚኖረው ጌታው ያልኩት 2016 ይሄ ምዕራፍ ይዘጋ ደግሞም እናንተ የማይመጥናችሁ መንደር ውስጥ የምትኖሩ እግዚአብሔር ወደሚመጥናችሁ ያሻግራቸዋል። አሜን ብዬ ነው የተቀበልኩ የዛ ቀን የእውነት እንዴ፣ ምን ከፍለሽ ወሰርሽ እስከሚሉ ድረስ ተአምር። በእውነት እግዚአብሔርን ተኝቼ ሰማይ ሲያዩ ጌታ ወለኔ ነው የሆነልኝ። እግዚአብሔር ተአምር አደረገልኝ፣ ቤትም ተቀየረልኝ፣ ሌላ ቤት ተሰጠኝ። ኢየሱስ ጌታ ጌታ፣ ድንቅ ያደርጋል። ሃሌሉያ! እኛ ጋ በመር ነው የምናደርገው፣ ሲቃጠል መንፈስ ዓለም ላይ አጋንንት ያስቀመጠው ነው የሚቃጠለው። ዛሬም ከእናንተ ህይወት ይቃጠላል። ላይፋች ላይ አዲስ ነገር የሆነ በኢየሱስ ስም ተባረኪ። መንገዶች ደግሞ እድገታ ላይ ዙሽ ቤትም ሰጥቶኛል፣ የራሴን ቤት አዎ። እውነት ጌታ ሆይ፣ ትንሽ ሳንቲም እጄ ላይ ነበረች። አምላካዮች ሳንቲም ከእጄ እንዳጠፋ የሆነ ነገር አርግልኝ፣ በቃ እኔ ቤት ገዛለሁ በዛች ሳንቲም ብዬ አይደለም፣ ግን በሰው ጉድ የሚል ቤት በእውነት እግዚአብሔር ምስክሬ፣ የተሰራ ተሰርቶ ያለቀ ምንም ልፋት የሌለ። ምክንያቱም የተሰጠኝ ቀን ፍቃድ ትንሽ ቀን ነበረ፣ ሄርኩኝ ተሰርቶ ያለቀ መሰረት ሁሉ ያለቀ ቤት እግዚአብሔር ለእኔ ሰጠኝ። ጌታ ስሙ ይባረቅ። ያሟላ ነው ጌታ ጋር በሉ እስኪ። እሷ እኛ ጋር ከመጣች ጀምሮ በረከቷ ነገርም ሁሉ ታማኝ ነው። ለማዳ መንፈስ የተገለበጠ ይሆን ለማዳ ይወጋ ጌታ ጋር ብቻ ና ነክተው ሳይሆን ትላንት የሰራለ እግዚአብሔር ዛሬ ይሰራላል። አርጅቶባ አይደለም እሱ፣ ዛሬም ታማኝ ይሰራል ይሰራል፣ ያከናውናል። አሜን። ጌታ ስሙ ይባረክ። ብዙ ነገር አድርጎልኛል በእውነት ጌታ ያደረገልኝ ተነግሮም ያርቅ አይደለም። ሰላሜን አብዝቶልኛል፣ ለልጆቼ ሰላም አብዝቶልኛል። እና ያልጠበኩት ነገር እንግዲህ ያችን ኮልኮሌ ቀይርልኝ ብዬ እየጸለይኩ የራሴን ቤት ጌታ ስሙ ይባረክ። እና ዝም ቤቴን አሳመረልኝ። የራሴ ቤትም አባት እናቴ ቤተሰቦች አጠገብ ሰጠኝ። እግዚአብሔር ትልቅ ነገር አድርጎልኛል። እዚህ ቤት ከመጣሁ በኋላ በእውነት በረከቴ ተመለሰልኝ። ጌታ ተአምር አድርጎልኛል። ምንም በመስጠተ እዚህ ቦታ ላይ በመገኘተ ምንም አላፍርም። ጌታ ስሙ ይባረክ። እግዚአብሔር ትልቅ ነው። አባ ዘመንህ ይባረክ፣ በእውነት እግዚአብሔርን አንተ ትልቅ ሁን። ከልብ ነው ሲጸልይ የሚጸልየው በእውነት ሰው በቃ ውስጡ ያለው ነገር ሁሉ ተቀብሎ እሺ ብሎ ይጸልያል። እኔ እንደዚህ አባት አላየውም። ጌታ ኢየሱስ ከፍ ያርግ። ተባረክ፣ ስፋ፣ ብዛ። እግዚአብሔር ያብዛ። አሜን። ጌታ ታማኝ ነው። በኢየሱስም ነገርሽ ተከናውኖ ይቀራል። በአንቺ ቤት ፍጻሜ ይሆናል። ከዚህ በኋላ ውሸት የለውም። እግዚአብሔር እግዚአብሔርን አታጋፋው። እግዚአብሔርን ንካው። እግዚአብሔር በአንተ ቤት ድንቅ ያደርጋል ነገሮችንም ይቀይራል። በኢየሱስም ተከናውኝ

የጌታ ጸጋና ሰላም ይብዛላችሁ፣ የተወደዳችሁ ቅዱሳን። የክርስቶስ ፈለግ ቤተ ክርስቲያን እግዚአብሔር በሰጣት ራእይ መሠረት ለብዙ ሰዎች መፈታትና ተማምራት እየሆነ ብዙዎች እየመሰከሩ ይገኛሉ። ኦፕራሲዮን ፍልን ይገባ የቀጠረኝ ሰዓት ነበረ። ቴክስት ገባል ገብቷል በአስቸኳይ በዚህ ሳምንት እንድትደርሽ ያለ ፓስተር ምርኮ ፈጠነ ብዝበዛ ቸኮለ እንዳለው ሁለቱም ነገር ይላርጓል። በሙሉ ዛሬ ፍረድ ለሚል ሰው ግን አንድ እጅ ይመጣ መፍረድ ይጀምራል፣ ማስተካከል ይጀምራል፣ መቀየር ይጀምራል። እርሶ በዚህ የእግዚአብሔር እጅ በሚሰራበት ፕሮግራም ላይ በመገኘት በረከት ሆን ይቀላቀሉ። ዘውትር እውን ከጠዋቱ ሶስት ሰዓት ጀምሮ የእግዚአብሔር ሰው ነቢይ ታምሩ እጅ በመጫን የሚጸልይበትና እግዚአብሔር አምላክን በዝማሬ የምናወድስበት ቀን ዘውትሮ ከጠዋቱ ሶስት ሰዓት ጀምሮ ለነፃ መውጣትና ለፈውስ የሚጸለይበት የእግዚአብሔር ቃል በኃይልና በሥልጣን የሚሰበክበት ፕሮግራም ላይ እርሶና ወዳጅ ዘመዶ በመገኘት እንዲባረኩ ተጋብዘዋል። እንዲሁም ዘውትር ቅዳሜ ከጠዋቱ አራት ሰዓት ጀምሮ በልዩ ልዩ ጥያቄ ውስጥ ላላችሁ ምክርና ጸሎት የምትፈልጉ ቅዱሳን ከእግዚአብሔር ሰው ነቢይ ታምሩ ጌታቸው ጋር የአንድ ለአንድ የግል ጸሎት ስለተዘጋጀ በ0947 44 4333 ላይ በመደወል መመዝገብና ቀጠሮ በማስያዝ መገልገል የምትችሉ መሆኑን እናሳውቃለን። አድራሻ አዲስ አበባ ቄራ ጎፋ መስቀል ክትፎ ፊት ለፊት ወይንም መሰረት ሕንፃ አጠገብ። እጁንም ልጁንም እናያለን።